መስፍን ገብረስላሴ ይባላለ የአዋጭ የስራ አመራር ቦርድ ሰብሳቢ ነኝ። መጋቢት 13 ቀን 2017 ዓ.ም የአዋጭ ምስረታ 18ኛ ዓመታችን የምናከብርበት ቀን ነው። በዚህ አጋጣሚ ልምላው የአዋጭ አባላት፣ የአዋጭ ሰራተኛዎች እና በአጠቃላይ አዋጭ ቤተሰቦች እንኳን ለ18ኛ ዓመት ምስረታ ባህላችን በሰላም አደረሳችሁ አደረሰን እላለሁ። የአዋጭ እድገት ባለፉት 18 ዓመታት ምን ይመስላል የሚል በምናይበት ጊዜ ከአባላት አኳያ 160 ሺህ አባላት አሉን። አጠቃላይ ሀብታችን 14 ቢሊዮን ብር ደርሰዋል። በቁጠባ ያሰባሰብነው ገንዘብ ወደ 11 ቢሊዮን ብር ደርሰዋል። የተከፈለ ካፒታልን ብር 3 ቢሊዮን ደርሰዋል። በመሆኑም አዋጭ በአገር ደረጃ በአፍሪካ ደረጃ እና ብሎም በዓለም ደረጃ የኮኦፐሬቲቭ ቢዝነስ ሞዴል ምን ያህል አዋጭ እንደሆነ ለማሳየት አስችሏል ማለት ነው። በዚህ አጋጣሚ በልዩ ሁኔታ ለአዋጭ መስራች እና ዋና ስራ አስፈጻሚያችን ለአቶ ዘሪሁን ሸለመ በመላ የማህበራችን አባላት ስም የዛሬ 18 ዓመት በ41 አባላትና በ15 ሺህ ብር የመሰረት ካት ማህበር እዚህ ደርሳለች እና እንኳን ደስ ያለ እንኳን ለዚህ ቀን አበቃለ ማለት ፈልጋለሁ። እንኳን አደረሰ። በመጨረሻም የአደራ መልእክት ለአባላት፣ አዋጭ አሁን ያደረስንበት እድገት እንዲሁ ዝም ብሎ የተገኘ አይደለም። አዋጭ ትልቅ ማህበር ነው ስንል ትልቅነቱ በስራ የተገኘ ነው። በመሆኑም ይሄንን ስራ ማስቀጠል እንድንችል አባላት በሙሉ ከማህበራችን ጋር የጠበቀ ቁርኝትና ግንኙነት እንድናደርግ አደራዬን ለማስተላለፍ ፈልጋለሁ። ለአዋጭ ሰራተኞችም አሁን ያለው የስራ ተነሳሽነት የስራ ባህል በማዳበር ተወዳዳሪ የሚያደርገንን ከሴክተሩ ጋር ተወዳዳሪ የሚያደርገንን አገልግሎት በመስጠት የማህበሩን ትልቅነት እንድታስቀጥሉ አደራይን ለማስተላለፍ እፈልጋለሁ። በመጨረሻም እንኳን 18ኛ ዓመት የአዋጭ ምስረታ ቀን አደረሰን አደረሳችሁ። አመሰግናለሁ። ፈጣሪ ሀገራችን ኢትዮጵያን ይባረክ። ሰላም። ውድ የአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ቤተሰቦች፣ እንኳን ለ18ኛ ዓመት የህብረት ስራ ማህበራችን ምስረታ በዓል እንኳን አደረሳችሁ። እኔ መቅደስ ኃይሉ ባላለው የህብረት ስራ ማህበሩ ምክትል ዋና ስራ አስፈጻሚ ኮርፖሬት ነኝ። የህብረት ስራ ማህበራችን ለ18 ዓመት በአባላት ቁጠባ፣ በብድር በህፃናት ቁጠባ በአነስተኛ መድህንና ስልጠናና የማማከር አገልግሎት እንሰጣለን። በኢትዮጵያ ውስጥና ከኢትዮጵያ ውጭ የምትገኙ ኢትዮጵያውያን የህብረት ስራ ማህበራችንን መታችሁ እንድትጎበኙ፣ እንድትቆጥቡ፣ እንድትበደሩ ስል ጥሪ እናስተላልፋለሁ። መልካም የ18ኛ ዓመት የምስረታ በዓል ላለሁ። ሰላም ጤና ይስጥልኝ። አለምነሽ ሞላ እባላለሁ። የአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ምክትል ዋና ስራ አስፈጻሚ ፋይናንስ ውድ የአዋጭ አባላትና ሰራተኞች፣ እንኳን ለህብረት ስራ ማህበራችን 18ኛ ዓመት የምስረታ በዓል በሰላም አደረሳችሁ። ህብረት ስራ ማህበራችን ላለፉት 18 ዓመታት አባላቶቻችንን ማህበራዊ እና ኢኮኖሚያዊ ችግሮችን በጋራ ስንቀርፍ ቆይተናል። እርሱም የህብረት ስራ ማህበራችን አባል በመሆን ተጠቃሚ የሆኑ በድጋሚ እንኳን አደረሳችሁ አደረሰ። ሰላም ጤና ይስጥልኝ አዋጭ ቤተሰቦች፣ ስሜ አቤኔዘር ስንታዩ ይባላል። የስታዲየም ቅርንጫፍ ቢሮ ስራ አስኪያጅ ነኝ። አዋጭ እንግዲህ 18 ዓመታትን አስቆጥሮ እነሆ እዚህ ተገናኝተናል። ለአዋጭ ሰራተኞች፣ አመራሮች እንዲሁም አባላት ቤተሰቦች በሙሉ እንኳን ለ18ኛ ዓመት የአዋጭ የምስረታ በዓል በሰላም አደረሳችሁ አደረሰን። ይህንን በዓል ልዩ የሚያደርገው ደግሞ ዛሬ እኔም የተወለድኩበት ቀን ነው መጋቢት 13። ስለዚህ አዋጭ እናንተን በታማኝነት በቅንነት እያገለገለ 18 ዓመታትን አስቆጥሯል። በሚቀሩትም ጊዜያቶች እናንተን በታማኝነት በቅንነት እያገለገልን እንደምንቀጥል ቃል እንገባለን። ሰላም። ውድ የህብረት ስራ ማህበራችን አባላቶች እንዲሁም ቤተሰቦች በሙሉ እንኳን ለአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር የምስረታ በዓል በሰላም አደረሰን ላለው እኔ ሜሮን ዘር ይሆን እባላለሁ። በአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ሜክሲኮ ቅርንጫፍ ስራ አስኪያጅ ነኝ። እንግዲህ አዋጭ 18 ዓመት በሞላበት በዚህ ወቅት በጣም ብዙ ነገሮችን አሳልፈናል፣ በርካታ ስራዎችም ተሰርተዋል። በጣም ግዙፍ መስሪያ ቤት እንዲሁም ደግሞ ትልልቅ ኃላፊዎች ና ብልህ መሪዎች ያሉበት ህብረት ስራ ማህበር ነው። ስለዚህ ከዚህም ደግሞ በሚቀጥለው በሚመጡት ዓመታቶች በሙሉ ደግሞ ከዚህም በላይ በዓለም አቀፍ ደረጃ ትልቅ ሆኖ የምናየው ህብረት ስራ ማህበር እንደሆነ አልጠራጠርም። ስለዚህ በድጋሚ ለመላው የህብረት ስራ ማህበራችን ጠቅላላ ጉባኤ፣ የስራ አመራር ቦርድ እንዲሁም ሰራተኞች በሙሉ እንኳን ለአዋጭ የገንዘብ ቁጠባና ብድር 18ኛ ዓመት የምስረታ በዓል በድጋሚ አደረሳችሁ ለማለት ፈልጋለሁ። አመሰግናለሁ። ስሜ አቡዬው እባላለሁ። ሰላም፣ የአዋጭ ቤተሰቦችና አባሎች፣ እንኳን ለ18ኛው ዓመት በዓል በሰላም አደረሳችሁ። አዋጭ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር ለሁሉም ተጠቃሚ በመሆን የብድር አገልግሎት ይሰጣል። ስለዚህ የብድር አገልግሎት ተጠቃሚ እንድትሆኑ ስል በትህትና እመክራለሁ ወይ ደግሞ አሳስባለሁ። እንኳን ለ18ኛው ዓመት በዓል በሰላም አደረሳችሁ። በድጋሚ አመሰግናለሁ። ሰላም፣ ጤና ይስጥልኝ። አዋጭ ቤተሰቦች እንደምን አላችሁ? እኔ ስናይት ማሙዬ እባላለሁኝ እንኳን ለ18ኛው ምስረታ በዓል አዋጭ አደረሳችሁ። እግዚአብሔር ፍቃዱ ሆኖ ደግሞ አዋጭ ተዚህ የበለጠ ስኬታማ ሆኖ ትርፋማ ሆኖ በጣም እንድናይ እግዚአብሔር እርዳው፣ ጸሎታችንም ነው። እናመሰግናለን መሰግናለን። ጤና ይስጥልን የአዋጭ ቤተሰቦች። ጌታቸው ዘሪሁን እባላለሁ እንኳን ለ18ኛ እኔ ምስረታ በዓል በሰላም አደረሳችሁ። አደረሰን አዋጭ በ18 ዓመት ውስጥ ከፍተኛ ውጤት ያስመዘገበ ትልቅ ተቋም ነው። በሚቀጥሉት አመታቶች ደግሞ ከፍተኛ ውጤት እንደሚያስመዘግብ ተስፋ እናደርጋለን። በድጋሚ እንኳን አደረሳችሁ።